አሰላሙ ዓለይኩም ወረህሙቱላሂ ወበረካቱ ድና፣ የተከበራችሁ የአሚና ዩቱብ ኤንድ መዲ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ክርስቲያኑ ወገኖቼ ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት አላህ ሱብሃነ ወተዓላ ይጠብቅልኝ፣ ይጠብቀን ሁላችንንም፣ አላህዬ በስደት ያለነውንም ሁላችንንም፣ ያረብ አላማችን ተሳክቶ ጤናችንንም ሪዚቃችንን የይስን ለሀገራችን በሰላም ያብቃ አንዱ አድርጎ። ዛሬ ደስ ብሎኛል፣ ደስ ደስ ብሎኛል። አልሐምዱሊላህ እና ያው ሰፕራይዝ ተደርግ ያለሁኝ ከኢትዮጵያ ማለት ነው እንዳቀኑ በተለይ ኮንትራት ያላችሁ ማለት ነው እንዳቀኑ ሽ ውዶቼ እና ቅርብ ከሆናችሁ ደግሞ አብሽሩ ተቀምሳችሁ አሉ ወይ ትበላላችሁ ማለት ነው። ይሄው እዚህ ጋር እንግዲህ ድርቆሽ አለ። እኔ ነኝ ያለ ድርቆሽ ማለት ነው። እንሻላ ማሻአላ ደግሞ ደሞ እንዳታርሰው የተጨማሪ ድርቆሽ ናት። እዚህ ጋር በሱ አለ። በሱ ማለት ነው ከዚህ ሴትዮ እስከ ስንት ወር ድረስ ያው አስቤዛኝ ዘግቼላታለሁ። እኔ መቼም እንጀራና እንደዚህ በሶ ነገር ካየሁ ማለት ነው። ሌላው ነገር ቤት ውስጥ ያለው ምግብ በቃ እንትን አይለኝም፣ ልቆጥብ እንኳ ብል ማለት ነው። አረ የራሱ ጉዳይ። ለሌላ ነገር እኮ እንደዛ አለም። በቃ የሀበሻ ነገር ምግብ ከሆነ ግን ዲብ ሞትሳል በላው ይለቅ ይለቅላሉ እና እዚጋ በርበር ያለ አላሁ አክበር። አረ ወይኔ፣ ሽታው! ወይኔ፣ ሽታው! ወይኔ፣ ሽታው! ማሻላ ተባረከላ። ማሻአላ ተባረከላ። እዚጋ ሽሮ አለ፣ እዚጋ ሽሮ አለ። በደንብ እንዲታያችሁ። ያ ሰላም፣ ያ ሰላም። ሽታው! ወይኔ፣ ወይኔ፣ ወይኔ፣ ሽታው! እኮ ግን የእኛ ሀገር ቅመማ ቅመም ይለያል። ግን ባልትና ሀገር ይቺ ባልትና ለክፈት መሰለኝ፣ በተለይ የአረቦች ቅመም ማለት ነው። ይለያል እኮ የኛ። ለምን እዚህ ሀገር ነጭ ሽንኩርት አይጨምሩም ቅመማቸው ላይ? እንደዚህ የበሶ ብላ ይሄ ምንድን ነው? ኮረሪማ፣ ኮረሪማን የራሱ ራሱ እዚህ ያላየው በቃ፣ ምርጥ ቅመም ማለት እኮ ግን የኛ ሀገር ነው። ወላሂ ያደክማል እንጂ ያሰላም፣ ወይኔ ሽታው፣ ማሻላ ተባረከላ እዚህም አሁንም ሌላ አሽሮ አለ። ወይኔ መሽራላ ተባረከላ። ፊታው የሚገርም ነው። እዚ ጋ ማር አለ ማር። ይሄ ደግሞ ምን ገምቱ፣ ገምቱ ነፍሰ ጡሪ ይመስል ምን ያልተደረገል ነገር አለ። ይሄ ደግሞ ማለት ነው ላይ ላዚ ነው ኑግ ነው፣ እና ተወቅጧል። በደንብ የተወቀጠ ኑግ ነው መስባችሁታል። መሻላ ተባረከ ረህማን እዚጅግ ነስ ያለች ማረም ብትሆን ከኑጋ ይበላል ማለት ነው። እና ይሄ ኑግ ነው እግ ነገር እኔ ምን የሚያጅበኝ እዛ ሁኜ አገር ስገባ ለእረፍትም ለምንም ኮት እዛ አይለኝም። እዚህ ሁኜ ግን በቃ ደስ ይለኛል። ይሄ ደግሞ ይሄ ደግሞ ማለት ነው ፌጦ ነው። ፌጦ ተሳሳትኩኝ እንዴ? እስቲ ቆይ፣ አዎ ፌጦ፣ ፌጦ አለችኝ፣ በነገራችን ላይ አውቋይ ነግራቸዋለሁ። ቆሎ እሲቋይ ነበር የሚለው። ሶጃት ባልትና፣ በነገራችን ላይ የቆሎ ሀቂቃ ማለት ነው። ምርጥ ቆሎ ነው። አሁን ገና አልቀመስኩትም፣ ግን ከዚህ በፊት ይዞ መጥቻ። ያለውን በረፍት ማለት ነው። እሺ፣ እዚህ ጋር አሁን ወይስቲ ይሄንን እህቴ እህቴ ናቴ ላከችልኝ። ይሄ ደግሞ እናቴ ይሄ በቃ እየተባበሩት ነው። ምን አለፋቸው። ይሄ ወንድሜ ይሄ፣ እና ይሄ ደግሞ እህቴ እናት የሰጠች። በነገራችን ላይ ይሄ ውዷ አክስቴ፣ ሁለተኛ እናቴ እናቴ ናት፣ ወላሂ በቃ ያምራታል ብላ አዘጋጅታ ቤት ውስጥ አዘጋጅታ ድርቆሽ፣ ይሄ ሁሉንም ድርቆሽ፣ ይሄንንም ሹሮውንም እሷ ናት የላከችልኝ፣ ፌጦውንም አድርጋ ፌጦ፣ በባዶ ሆድሽ ትንሽ ትንሽ ዋጭ አለች ማለት ነው። ለምን በጣም አሪፍ መድኃኒት ነው ብላኛለች። እንሻአላህ ሞክረዋለሁ ማለት ነው። እና ፌጦ በነገራችን ላይ ፌጦ ምርጥ ነው። ፌጦ ጥቁር አዝሙድ፣ በባዶ ሆድ ማር፣ አሪፍ ነው ማለት ነው። እንሻላ ለወገብም እንደዚህ አሪፍ ነው ብለዋል። እንሻላ ሞክረዋለሁ ማለት ነው። እና እንግዲህ ቅርብ የሆናችሁ ወደ እኔ ኮሜንት አስቀምጡልኝ ሰጣችኋለሁ። እሺ፣ አብሽር። እና ሀቂቃ፣ ሀቂቃ ማለት ነው፣ ወላሂ ቤተሰቦቼ፣ ወዳችኋለሁ፣ አከብራችኋለሁ። ጀዛኩሙላ ኸይር። ያኔ እንደዚህ አስባችሁ ተጨንቃችሁ በኢትዮጵያ ኑሮ ውድነት እዚህ ጋ አሁን እኔ ብር ልኬ ምናምና ራሳቸው ከቤታቸው ላይ ካዘጋጁት ላይ ነው አነሳው የላኩልኝ ማለት ነው። እና በጣም ነው የማመሰግናችሁ፣ ድ ቤተሰቦቼ ኑሩልኝ፣ ጀዛኩሙላህ ኸይር። ብል ያለውን ኢንሻላህ በሰላም ተበልቶ የሚያልቅ ደግሞ ያድርገው። ዝቻ ርጌ በቃ አላስ መብላት ነው ከዚህ በኋላ የምን ሩዝ፣ የምን ዳቦ፣ የምን ቂጣ፣ የምን ፍርፍር፣ ፍርፍር፣ በሶ፣ በስ። ኢንሻላህ ግን ሀቂቃ በጣም ነው ደስ ያለኝ። ኢንሻላህ እንግዲህ ቪዲዮ ይሄንን ይመስላል። ቪዲዮ ከተመቻችሁ ከወደዳችሁት ላይክ አድርጉልኝ፣ ኮሚንት ሰብስክራይብ አድርጉልኝ ኮሜንት አስቀምጡልኝ። ደሞ አዳዲሶች በታማኝነት እኔ ደሞ መልሳለሁ። ያው ይሄ አዲስ ቻናል ነው ነገራችኋለሁ። የኛው ቻናል ይሄን ቢሆን ብሎ አልቀበልም ብሎ ይሄኛው ደግሞ ኢንሻአላህ፣ እስቲ እንግዲህ ተስፋ አልቆርጥም ብዬ አካፍቻለሁኝ እና አበረታቱኝ። ስበሳችን እንበረታታ። ስበሳችን ከተደጋገፍ ሁሉ ነገር ቀላል ነው ማለት ነው። ያው ቅንነት ለራስ ነው። እንሻላህ አዳዲስ ዩቱበሮች እንበረታታ። በተለይ ለእንት ሰብስክራይብ ስታደርጉ ኮሜንት አስቀምጡ። ኮሜንት ካስቀመጣችሁ ያ ሰው ገብቶ ኮሜንታችሁን አይቶ ሰብስክራይብ ይመልሳል ማለት ነው። ያን መልሽ ደምሬሻለሁ ደምሬሻለሁ ደምሬሻለሁ ማለቱም ምንም አያስፈልግም። ኮሜንት ላይ የሆነ ጽሑፍ ካስቀመጣችሁ ያንን በመግባት ኮሜንቱን አይቶ ያ ሰውዬ ሰብስክራይቡን ደግሞ ይመልሳል። ከዛ በኋላ ግን ማለት ነው የደወል ምልክቷ ማጥቆር አትርሱ። ለምን ላይ በላይ ስንገባ እንዘያየራለን። ቪዲዮ እንደዚህ ስንፖስት ይደርሳችኋል ይደርሰናል እና አብሽሩ፣ ጠንክሩ ነው የምለው። ኢንሻላህ ደግሞ የስደት ኑሮ በቃ ብሎ በሀገራችን ተደስተን ፏ ብለን የለፋንበትንም የምንኖርበት የምንደሰትበት ኸይር ነገር የምንሰራበት አላህ ያድርገን ሁላችሁንም ከልብ ነው የማመሰግነው። ሁላችኋለሁ፣ ቤተሰቦቼ ስለምታበረታቱ ከጎኔ ስለሆናችሁ ከልብ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ